የመጀመሪያው የረሱል ሙአዚን ረሱልን፣ አስታውሶ፣ ኢማሙ ሞቶ፣ መምህሩ ሞቶ ረሱልን የማግኘት ናፍቆቱ ተፈራርቆበት አዘለ ወደቀ። ሰሃቦችም ተጠራርተው ቢላል ምን ሆንክ አሉት። በፍሱ ማዛል አላደርግም አለ። አቡበከር መቱን ያ ቢላል ምን ነካ አሉት።

መንገድ ጓዜ ጠቅልዬ መልካም፣ እንደሰማችሁት ነው። እቼታችን አልቅሳ የምታስለቅሳቸው ስለ ቢላልና ነብያ ታሪክ አንስታ ነው። እንግዲህ እሷም አንብባ አይደለም የተነገራትን ተረተረ ሰምታ ነው። በጣም በሚያሳዝን ሁኔታ የቢላል ላይፍ እንዴት ነበር? ቢላል ማለት ኢትዮጵያዊ ነው። በባርነት ነቢዩ ጋር ሲያገለግል የኖረ ነው። ይህና ሁለቱ ግንኙነት እንዴት ነበረ፣ የሚለውን እኛ በመረጃ እናሳያለን። ሴጣን ሥራው ምንድን ነው? እሱ ሰዎችን ማሳሳት ያለመረጃ ውሸት ማውራት ነው። በመረጃ ከራሳቸው ሳይ ከሆኑ አዲሶች እንቀጥል ሳይል ቡካሪ 188 ላይ እንደዚ ይላል። አቡ ሙሳን የተረቀው ፕሮፌት አስክር ፎር ታምፕለር ኮንቴኒንግ ወተር እንደ ወሽድ ቦዲዛንስ እንደ ፌስ ኢንት ነቢዩ ውሃ የያዘ ማስታጠቢያ ይጠይቃቸዋል ወይም እቃ ከዛ ሁለቱም እጆቹንና ፊቱን ውስጡ ይታጠብበታል። ን ስሪው ኤማውዝ ፍሎ ፈወተር ኢን ደ ታምፕለር፣ ከዛ በአፉ ሙሉ ውሃ ተጉመጥምጦ ዛ ታምፕለር ውስጥ ወይም ማስታጠቢያ ውስጥ ይተፋል። ንድ ሰይድ ቱ ቦድ ኦፍ አስ አቡ ሙሳ እንደ ቢላል ድሪንክ ፍሮም ደ ታምፕለር። ከዛ አቡ ሙሳን እና ቢላልን ምናላቸው ያ ሁለት እጁን የታጠበበትን ፊቱን የታጠበበትን እና በአፉ ሙሉ ውሃ ተጉመጥምጦ ውስጡ የተፋበትን ጠጡት አላቸው። ስለዚህ ቢላል እንዲህ ያልቅሰሽ የምታስለቅሽለት የነብይሽን የፊትና የእጅ እጣቢ እንዲሁም አፉን ተጉመጥምጦ የተፋውን ነበር የሚጠጣው። አዛኙ ነብይሽ እጣቢውንና የተጉመጠመጠውን ነበር የሚያጠጣው ቢላልን። ቢላል በጣም ደስተኛ ነው። ጣቢና ሰው የተጎመጠመጠበትም በመጠጣቱ ማለት ነው። ስለ አዛን አውርተዋል። አዛን እንዴት እንደተጀመረ እና ቢላል ለምን አዛን የመጀመሪያው ባይ እንደሆነ እንመልከት። ሳይ ሙስሊም 377 ዑመርን የተረከው ወይን ደ ሙስሊም ከምቱ መዲና ሙስሊሞች ወደ መዲና ሲመጡ ይላል ደጋዘርድ እንደ ሰውቱ ነው the time of prayer, but no one summoned them. ወደ መዲና መጥተው ጸሎን ለማድረግ የሚሰበስባቸው ያጣሉ። ሰዓት ይጠፋባቸዋል። እግዛክት ታይሙን ማወቅ አልቻሉም። ምክንያቱም የሚሰበስባቸው ስላሌለ እዛ ሰዓት ላይ ኑ ሰላት ደርሷል የሚላቸው ስላልነበረ ማለት ነው። ዋን ዴይ ዲስከስድ ማተር አንድ ቀን ገዛ በዚህ ኢሹ ላይ ዲስከስ አደረጉ ይላል ም ሰይድ የተወሰኑት እንደዚህ ይላሉ፣ ዩዝ ሰምቲንግ ላይክ ደቤል ኦፍ ክርስቲያንስ የተወሰኑት ምናሉ ይላል፣ ልክ እንደ ክርስቲያኖች ደውል ተጠቀሙ የሚል ሀሳብ ያመጣሉ ሲወያዩ ማለት ነው። አንድ ሰም ኦፍ ደም ሰድ ዩዝ ሆርን ላይክ ዳት ኦፍ ጁውሽ የተወሰኑት ደግሞ ኖ ቀንድ ነገር ልክ እንደ መለከት አይሁዶች እንደሚጠቀሙት እንጠቀም የሚል ሀሳብ ያቀርባሉ በውይይታቸው ላይ ማለት ነው። ኡመር ሰይድ፣ ኡመር ብዙ ጊዜ አምባገነን ነው። ኡመር እንደዚህ አለ ዋይ ሜ ኖት ቢ አፖይንትድ ሁ ሹድ ኮል ፒፕል ቱ ፕራየር። ምን አለ? ከዛ ለምን አንድ ሰው አንመርጥም፣ አፖይንትድ አናደርግም። ምን ሚያደርግ፣ ለጸሎት ሚጠራ ሰው፣ ሚጮ ሰው አለ ማለት ነው። ን ሜሴንጀር ኦፍ አላ ሰይድ፣ ያላ መልእክተኛ ከዛ እንደዚህ አለ ኦ ቢላል ጌራፕ እንደ ሰመን ደ ፒፕል ቱ ፕሬየር ተነስ ህዝቦችን ጥራ ሰብስብ አለው ማለት ነው፣ ቢላልን ። ስለዚህ ቢላል ተነስቶ እንዲጮህ ሰዓት ደርሷል ብሎ። እንግዲህ አስቡ፣ በዛን ሰዓት ደውል መጠቀም አልተጠቀሙም እንደ ክርስቲያኖች፣ ሆርንም አልተጠቀሙም እንደ አይሁዶች። ምን አድርግ አሉት፣ ተነስ አንተ የጮህ ሰዎችን ሰብስብ። ጥሩምባ የለም፣ በዛን ማይክራፎን የለም። ስለዚህ አላዋኩበር እያለ ይጮዋል ማለት ነው። ሰዓት ደርሷል ኑ ሰላት ስገዱ እያለ ይጮኋል። ማ ቢላል ባሪያ ስለሆነ ቢላል ደስተኛ ነበር እንዴ? ይህንን ሱናን አቢ ዳውድ 519 ይመልስልናል። የሚጣራበት ቢላል መስጊዱ ከፍታ ላይ ነው። እዛ ከፍታ ላይ ወጥቶ ነው የሚጣራው ቢላል ዩዝድ ቱ ሜክ ኤኮል ቱ ሞርኒንግ ፕራየር ፍሮም ት ሂ ውድ ካም ዴር ቢፎር ዘብሬክ ኦፍ ዳውን ዌት ፎር ኢት ጎ ሳይቀድ በፊት በጠዋት ይመጣል ሊጣራ ከዛ ይላል ይት መስጊዱ ላይ ከፍ ያለው ላይ ማለት ነው። እዛ መጥቶ ነው የሚጣራው። ወን ሰው ኢት ሂውድ ያን ንደ ልክ ጎ መዕደዱን ሲያይ ያዛጋና አላህ ብሎ ይጮሃል ማለት ነው። ያዛጋል። ማዛጋት የምምልክት ነው፣ እንቅልፉ ነው ይህን አልጨረሰም ማለት ነው። ጎ ሳይቀድ ገና በሌሊት መጥቶ ልክ ጎ ሲፈነጥቅ ማዛጋት ይጀምርና ብሎ ይጮሃል ማለት ነው። ማዛጋትን ደግሞ በተመለከተ ነቢዩ ምን ብሏል? ሳይ ሙስሊም 2994 ላይ ያኒንግ ዝ ፍሮም ዴቨል ብሏል። ያኒንግ ዝ ፍሮም ዴቨል። በተጨማሪ ጀሚያተር ሚዲ 37 ላይም ያኒንግ ኢን ፕራየር ኦርሰላ ኢዝ ፍሮም ደ ሸይጣን ብሏል። ማ ነቢዩ ማዛጋት ከምንድ ምንድን ነው ከሴጣን ነው ብሏል። ስለዚህ ቢላልን ምንድን ነው እያለው ነው ማለት ነው ሴጣን ነህ እያለው ነው። በሶላት ሰዓት ማዛጋት ከሴጣን ነው ብሏል። ስለዚህ ቢላል ደግሞ አዛን ሲልምን ብሎ ነው በከፍተኛ ሁሌ ማዛግቶ ነው ይላል። በተጨማሪ ነቢዩ ከባርነት እንኳን ነፃ ሳያወጣው ነው የሞተው። በባርነት እየተጫወተበት ማንን? ቢላልን። ሳያል ቡካሪ 3755 ላይ ቻፕተር ዘሜሪት ኦፍ ቢላል ቢን ራባ ደ ፍሪድ ስሌቭ ኦፍ አቡበከር ይላል። ማነው ነፃ የወጣው? አቡበከር። በአቡበከር ነፃ የወጣው ባሪያው። ነፃ የወጣው ማን ነው? አቡበከር መሐመድ እንኳን ነፃ አላወጣውም ከባርነት። ቢላል ነፃ ለመውጣት ከባርነት ሲማፀን ታገኙታላችሁ። እኒላን ቢላል ሴቱ አቡበከር ኢፍ ዩ ሃብ ቦት ሚ ፎር ዮርሰልፍ ዴን ኪፕ ሚ ፎር ዮርሰልፍ ለራስ ከገዛኸኝ ለራስ ጠብቀኝ ይላል። በት ኢፍ ዩ ሃብ ቦት ሚ ፎር አላስ ሴክ ዴን ሊቭ ሚ ፎር አላስ ወርክ ለአላህ ብለህ ከገዛኸኝ ግን የአላህን ስራ እንድሰራ እባክህ ነፃ አውጣኝ እያለ ሲማፀን እናገኘዋለን። ማ ምስኪኑ ቢላል ሙሐመድ ሲጫወትበትና ዕጣቢውን እንዲሁም ደግሞ ተግሞጥሙጦ የተፋውን ሲያጠጣው የኖረው። ስለዚህ ከእንደዚህ አይነት ተረት ተረት ነጻ ትወጡ ዘንድ ክርስቶስ በደጃችሁ ቆሟል፣ ተቀበሉት።